ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ በጣም ፈጣን የሽንብራ አሳ አሰራር ነው። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ላይክ በማድረግ ቪዲዮን እንጀምረዋለን። በመጀመሪያ እንግዲህ ዱቄቱን ነው የምነፋው ማለት ነው። የጓጎለ ነገር ሊኖረው ስለሚችል ዱቄቱን እነፈዋለሁ። እንግዲህ እኔ ያለኝ ዱቄት በጣም ብዙ አይደለም። እኔ መስራት የምፈልገውም ትንሽዬ ነው። ለእኔ እንግዲህ በቂ ነው። ይሄን ያህል እንግዲህ በደንብ አርጌ እነፈዋለሁ ማለት ነው። እንዳይጓጎል የጓጎለ ነገር ስለሚኖረው እንነፈዋለን ዱቄቱን መጀመሪያ ማለት ነው። እመንፈ ከፈልጋችሁ እንግዲህ ሁልጊዜም እንደምላችሁ በርከት አርጋችሁ መስራት ትችላላችሁ። በዚህ መልኩ ዱቄቱን እንግዲህ በደንብ ቆንጆ አድርጌ ከነፋሁኝ በኋላ ቅመም አደርግበታለሁ። ኮረሪማ ግማሽ ማንኪያ የሻይ ማንኪያ ነው ያደረግኩት። ቆንደ በርበሬ አድርጌበታለሁ። ከዛ አንድ ላይ በእጄ እንደዚህ አቀላቅለዋለሁ ማለት ነው። እና በጣም ፈጣን ነው፣ በጣም ቀላል ነው። በጣም ነው የምትወዱት አሰራሩን ማለት ነው። እንግዲህ ትንሽዬ እዚህ ጋር የወይራ ዘይት ነው ያደረኩት ማለት ነው። ትንሽዬ በጣም ዘይቱ ከበዛም ፍርክስክስ ስለሚል ስለሚፈርስ፣ በኋላ ላይ ትንሽዬ ዘይትና ዘይት ትንሽዬ ውሀ አድርጌ እያየሁትኝ አቦከዋለሁ ማለት ነው። በመጀመሪያ እንግዲህ ትንሽዬ እንደዚህ አድርጌ በዘይቱ እና በውሀው በደንብ አድርጌ እሽት አደርገዋለሁ ማለት ነው እና በደንብ ተደርጎ እሽት ካለ በኋላ ላይ ድስት ቁሌት ውስጥ ሲገባ አይፈራርስም እና እዚህ ጋር እንግዲህ ትንሽዬ ውሀ ነው አሁን የሚያደረግኩት ማለት ነው። ውሀ በጣም አይፈልግም ከዛ በደንብ አርጌ አሸዋለሁኝ ማለት ነው። እና እንግዲህ በጣም ቀላሉ እና ፈጣኑን አሰራር ነው ማሳያችሁ ቤተሰቦች፣ ስልክ ስትቸኩሉ ግን ደግሞ እንደዚህ ከአማራችሁ ወይ ደግሞ ለጾም እንግዲህ አይነት ስትፈልጉ በጣም በጣም ይሄ ፈጣኑ እና ቀላሉ አሰራር ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እንዲሁም ደግሞ ነባሩ ቤተሰቦቼ ላይክ ሼር ማድረግ እንዳትረሱ ሁልጊዜም ስለምደግፉኝ ስለምታበረታቱኝ በጣም ነው የማመሰግነው። መሬት ላይ እንግዲህ እንደዚህ አውርጄ እንደዚህ በምታዩት መልኩ ልስልስ እስኪል ድረስ አሽቸዋለሁኝ ማለት ነው በደንብ አድርጌ። ከዛ በኋላ አሁን እንግዲህ ቅርጹን እንደዚያ አስይዘው እና ከዛ በኋላ በረዶ ቤት ነው የምከተው ማለት ነው። እኔ ቶሎ እንዲደርስልኝ ነው የምፈልገው። ቅርጽ እናንተ በፈለጋችሁት መልኩ ማውጣት ትችላላችሁ፣ ግን እኔ ደግሞ በጣም ይሄ ቀላሉ መንገድ እና የወደድኩት መንገድ ነው። ይሄ አሁን ማሳያችሁ ማለት ነው። በዚህ መልኩ እንግዲህ ጥፍጥፍ አድርጌ ቅርጹን ካስያዝኩትኝ በኋላ በላስቲክ አድርጌ እጠቀልለዋለሁኝ እንደዚህ አድርጌ እንግዲህ በደንብ ንፋስ እንዳይገባው አድርጌ በላስቲክ ጠቅልላ አደርገዋለሁኝ። እንደዚህ አድርጌ ቆንጆ አድርጌ ከጠቀለልኩት በኋላ በረዶ ቤት ነው የምከተው ማለት ነው። በዚህ መልኩ ለሀያ ደቂቃ የሚሆን በረዶ ቤት ሳስ አስቀምጠዋለሁ። እስከዛ ድረስ እንግዲህ በርከት ያለ ሽንኩርት ነው የላጥኩትኝ ማለት ነው። ያው እኔ አነስ ያለ ነው የምሰራው ግን ያው ሽንኩርቱን ትንሽ በርከት ማለት ስለሚፈልግ ማለት ነው። እና ሽንኩርቴን እንግዲህ በማሽን ሳይሆን እንደዚህ አድርጌ በእጄ ነው የምከትፈው ማለት ነው። በእጅ የተከተፈ ሞር በጣም ስለሚጣፍጥ ማለት ነው። እና የሚበቃኛን ያህል እንግዲህ ሽንኩርቱን በደንብ አድርጌ ሁሉንም በዚህ መልኩ እከትፈዋለሁኝ። እንግዲህ ሁሉንም ሽንኩርት በዚህ መልኩ እንደዚህ ቆንጆ አድርጌ ከትፌ አዘጋጅቸዋለሁ። አሁን ድስቴን እጥዶ አለሁኝ። ድስት ጥድና እንግዲህ ምንም ያህል ዘይት አላደረኩበትም፣ በደረቁ ነው መጀመሪያ ማብሰል የፈለኩት ሽንኩርቱን። ከዛ ሽንኩርቴን እንግዲህ ሁሉንም እንደዚህ ጨምሬ ምንም ሳጨምርበት እከድ ነውና በራሱ በውሃ በደንብ አርጌ አበስለዋለሁኝ እየከፈትኩኝ እየከደንኩኝ እንግዲህ በደንብ አርጌ ጥብስ አርጌ አበስለዋለሁኝ ማለት ነው። በጣም ነው የምትወዱት በዚህ መልኩ ሰርታችሁ ብትመገቡት፣ እንግዲህ ለጾም በጣም የሚጣፍጥና ቆንጆ ፈጣን የሆነ አሰራር ነው። እንደዚህ አድርጌ እንግዲህ እየከፈትኩኝ እየከደንኩኝ በደንብ አርጌ ጊዜ ወስጄ በደንብ ሙትት ብሎ እስኪል ድረስ ነው፣ ሽንኩርቴን ማበስለው ማለት ነው። አሁን እንግዲህ ዘይት አደርግበታለሁ። የኔ ያደረኩበት ዘይት እንግዲህ ዘይቱን በጣም ብዙ አላበዛሁኝም፣ ግማሽ የሻይ ስኒ የሚሆን ነው ያደረግኩት ማለት ነው። ከዛ በሽንኩርት በዘይቱ ደግሞ እንደዚህ አድርጌ ሽንኩርቱን በደንብ አድርጌ ጠብሰዋለሁኝ ማለት ነው። እሳቱን ቀነስ አድርጌ ነው እያቁላላሁት ያለሁት። ያው እሳቱ ደግሞ በጣም ከፍ ካለ በደንብ እንትን ሳይቁላላ እር እንዳይል በደንብ ቀንሼ ጋዙን በደንብ አድርጌ ነው እየከፈትኩ እየከደንኩኝ ማበስለው። እንደምታዩት እንግዲህ ሽንኩርቱን በደንብ አርጌ ጠብሰዋለሁኝ ማለት ነው። እና ያው የሽንብራ አሳ ሲሰራ ሽንኩርቱ በደንብ አርጎ ሲበስል ቁሌቱ ቆንጆ አርጎ ከተቁላላ በጣም ነው የሚጣፍጠው ለዛ ብዬ እንግዲህ በደንብ አርጌ እየከፈትኩኝ እየከደንኩኝ ጊዜ ወስጄ በደንብ አርጌ ነው እማቁላላው። ያው ቪዲዮ እንግዲህ እየቆራረጥኩኝ ነው ማለት ነው ለእናንተ የማሳያችሁ ቪዲዮ በጣም እንዳይረዝምባችሁ። ከዛ በርበሬ ያደርግበታለሁኝ። እኔ እንግዲህ ያደረኩት በርበሬ በጣም ብዙ አይደለም፣ ሶስት ማንኪያ፣ ሁለት ማንኪያ ከግማሽ ማለት ይቻላል። ሶስት ማንኪያ ማልሞላ ያውን የምሰራው በጣም ብዙ ስላልሆነ እንደዚህ አርጌ ግን በርበሬ ግን ትንሽ ሞቅ ሲል ነው የሚፈልገው ማለት ነው። እና የሚጣፍጠውም በርበሬው ቆንጆ ሲሆን ነው። እንግዲህ በርበሬው የቤት በርበሬ ቆንጆ በርበሬ ነው። ቅመሙ ምኑ በጣም ደስ ይላል። እንደ ሽታው ልነግራቸው አልችልም። ገና ከሆኑ ማለት ነው። እንደዚህ አርጌ እንግዲህ ውሃ ከጎን ጥድና፣ ከዛ በደንብ አርጌ ውሃይን ጠብ እያደረኩኝ በደረቁ በደንብ አርጌ አበስለዋለሁኝ። እዚህ ጋር እንግዲህ ነጭ ሽንኩርት አድርጌበታለሁኝ። አንድ የሻይ ማንኪያ የሚሆን የተፈጨ ነጭ ሽንኩርት ነው። እና ፍሬ ዝንጅብል እንግዲህ ማድረግ ይቻላል ከነጭ ሽንኩርቱ ጋር። እኔ ግን አጋጣሚ ስላልነበረኝ የተጠቀምኩት ፓውደሩ ነው ማለት ነው። ዝንጅብል ትንሽዬ ዝንጅብል ፓውደር አድርጌበታለሁኝ። እና በደንብ እያሸሁኝ እንግዲህ ጊዜ ሰጥቼ በደንብ ነው ማበስለው ማለት ነው። እዚህ ጋር እንግዲህ ሁለት ቲማቲም የፈቀፈኩት ነበረ፣ ሁለት ቲማቲም አድርጌበታለሁኝ ማለት ነው። ቲማቲሙ ቀይ ነበረ፣ ግን ከላይ እንደዚህ ሲታይ ሲፈቀፈቅ ግን ነጣ ይላለም እንደሆነ አላቅም። ከዛ ደግሞ በቲማቲሙ ውሃ ቆንጆ አድርጎ በደንብ ውሃ ስለሚሰጠኝ በደንብ አድርጌ አበስለዋለሁ። በቲማቲሙ ውሃ ቆንጆ አድርጌ እንግዲህ እንደምታዩት ቆንጆ ሆኖ እየበሰለ ነው። እየከፈትኩኝ እየከደኩኝ እየመለስኩኝ በደንብ አርጌ ቆንጆ አድርጌ ነው ማበስለው ቁሌቱን ማለት ነው። እና እንግዲህ ቁሌቱ ምርጥ አድርጎ ሲበስል ልዩ ነው። እንግዲህ ከጎን ቁሌቴን እያበሰልኩኝ ይኸው እንደዚህ ሆኖ ቆንጆ ሆኖ ሽንብራው ድርቅ ብሎልኛል፣ በረዶ ቤት ማለት ነው። እና እናንተ እንግዲህ በፈለጋችሁት ቅርጽ ማውጣት ትችላላችሁ፣ ተለቅም ማድረግ ትችላላችሁ በፈለጋችሁት ነገር ግን እኔ እንደዚህ በቃ ለፍጥነት በቀላሉ እንደዚህ አድርጌ ቆራርጨዋለሁኝ ማለት ነው። እናንተ ደግሞ እንደፈለጋችሁ አድርጋችሁ እንግዲህ መቆራረጥ ትችላላችሁ። ይኸው እንደምታዩት ቀላል ነው። በቃ በደንብ እንደዚህ አድርጎ ይታዘዛል። ፍጥነት ስትፈልጉ ስቸኩሉ እንግዲህ ቶሎ ብላችሁ በእንደዚህ በ20 በ30 ደቂቃ ሁሉን አዘጋጅታችሁ እንትን መስራት ትችላላችሁ ማለት ነው። እንግዲህ በዚህ መልኩ እኔ ያለኝም ትንሽዬ ሽንብራ ስለነበረ በዚህ መልኩ ቆንጆ አድርጌ ቆራርጬ ሁሉንም አዘጋጅቻለሁ። ከዛ በመጥበሻ ነው፣ መጥበሻዬን አግያለሁኝ መጥበሻ ላይ እንደዚህ ዝርዝር አርጌ በደንብ አርጌ አበስለዋለሁ ማለት ነው። እንግዲህ ከጎን ቁሌቱ በደንብ እያቁላላሁት ነው። ከጎን ደግሞ እንደዚህ አድርጌ ይህንን አበስለዋለሁ ማለት ነው። ፍርን ልክፈት ምናምን ሳትሉ እንደዚህ በመጥበሻም በቀላሉ መስራት ይቻላል ማለት ነው። እንግዲህ ቆንጆ አርጌ እያገለባበትኩኝ በደንብ አርጌ አበስለዋለሁኝ ማለት ነው። እንደዚህ በደንብ እቃ ብሎ እንደዚህ ብስል ካለ ምንም አይፈርስም እንዳለ ነው የሚቀመጠው፣ በኋላ ላይ ቁሌት ውስጥ ስንጨምረው ማለት ነው። ያው ከለሩም እንግዲህ እንደምታዩት ነው። በደንብ እቃ ብሎ ነው በስር በኩል ያለው። እየገለበትኩኝ እንደዚህ አርጌ ቆንጆ አድርጌ ሁሉንም አበስለዋለሁኝ ማለት ነው። ምንም ያህል ጊዜም አልፈጀብኝም፣ ቶሎ ነው እንደዚህ እንትን ያለልኝ ማለት ነው። እንዳይበዛብኝ ብዬ እንግዲህ ሁለት ቦታ ከፍዬ ነው ያበሰልኩት። የመጀመሪያውን ጨርሼ ሁለተኛውን አድርጌ ያለሁኝ ማለት ነው። ከዛ ሁለተኛውንም እንደዚሁ እያገለባበትኩኝ አበስለዋለሁኝ። ይሄው እንደዚህ ቆንጆ ሆኖ ደርሷል። እንግዲህ ቁሌቴን ከጎን እያበሰልኩኝ ነበረ። ጋዙን ቅንስ አድርጌ አሁን ጋዙን ቀይርለት እና በዚህ መልኩ እንግዲህ ቆንጆ ሆኖ ይኸው እየተቁላላ ነው እዚህ ጋር እንግዲህ ቅመም አድርጌ ያለሁኝ ኮሮሪማ፣ ጥቁር ቅመም እና ከሞን ጨውን ያደረኩበት ማለት ነው። ከዛ በደንብ አርጌ እንግዲህ አዋህደዋለሁ። ሌላ ቅመም እናንተ የምትፈልጉት የምትወዱት መጨመር የምትፈልጉት ካለ መጨመር ትችላላችሁ። እኔ ግን በጣም ቆንጆ ነው ይሄ ቅመም፣ እንግዲህ እኔ ተስማማኝ። በጣም ቆንጆ የሆነውን ነው ለእናንተ ሼር ማረጋችሁ። እዚህ ጋር ትንሽዬ ውሃ ነው እንግዲህ ክልስ የማደርግበት ማለት ነው። ቆንጆ ሆኖ ተቁሏል። ቶልኛል። ውሃ ብዙ በጣም አላበዛም። ከዚህ በኋላ እንግዲህ ሁሉንም ማስተካከያ ያለው ጨውም፣ ሁሉም ቆንጆ ነው። ምንም አይነት ነገር አልጨምርም ማለት ነው። እንግዲህ ለአምስት ደቂቃ እንደዚህ ቆንጆ ሆኖ በደንብ ትክትክ ካለ በኋላ የሽንብራውን ጨምርበታለሁኝ ማለት ነው። ይኸው እንደምታዩት ነው። በዚህ መልኩ እንደዚህ ጨምረው እና ቀስ እያልኩኝ እንግዲህ አማስሏለሁኝ ማለት ነው። አልፈረሰ በጣም ነው የሚያምረው። በማማሩም መጣፈጡ ልነግራችሁ አልችልም። በዛ ላይ ደግሞ ፍጥነቱም አሰራሩም ደግሞ ብዙ ፕሮሰስ የማይፈልግ በጣም ቀላል ስለሆነ ማንኛውም ሰው እንግዲህ በቤታችሁ ሰርዛችሁ እንደዚህ መሞከር ትችላላችሁ ማለት ነው። ይኸው እንግዲህ እንደዚህ አርጌ ለአንድ ለአምስት ደቂቃ ካቆየሁት በኋላ በዚህ መልኩ እንግዲህ ቆንጆ ሆኖ ደርሶልኛል ማለት ነው። ምንም አል አልቦካም አልተሰባበረም ቆንጆ ሆኖ ነው የደረሰው። እንደምታዩት ነው እንግዲህ እና ቤተሰቦች እንግዲህ የዛሬ ቪዲዮ ይሄንን ይመስላል። እናንተም እንደወደዳችሁት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት እንግዲህ በየቤታችሁ ሁላችሁም ሰርታችሁ ሞክሩት። ቪዲዮ ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስና በቆንጆ ቪዲዮ እስከምንገናኝ እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም አድርጌ ነው አመሰግነው። ባይ ባይ።